ይሄ ውብ እልፍኝን በድግስ በፌሽታ የማሽሞኖሙ ነው፣ በዝምታ ችሎት ከገዛ ራሴ ጋር እንዳልጋፈጥ ነው። ነፍሴ ተይ ነፍሴ ተይ አትመራመሪ፣ አስታክሽልኝ ክሱን በየደረስሽበት፣ የትነሻት በይኝ ያላውቀው መልሱን ዝምበይ ጸጥበይ ከዓለም ትከሻ ጋር አልደባበቅሽ ስጋዬን በንዋይ፣ አካሌን በውበት አነክስልሻለሁ ጥያቄ እንዲርቅሽ እንጂ መልስ የለኝም። ለምትደረድሪው የማረፊያሽ መንገድ ረቂቅ ጥያቄ እዚነን ለማለት የወደቅንበትን ሜስመቸውቄ በተጌጠ ቀሚስ በአማረ መዓዛ በከበረ አድናቆት ተውቤልሻለው። መራቆትሽ አይዜም አቅሜን እያወቅሹ ምን አለብስሻለው? ነፍሴ ተይ ነፍሴ ተይ በነጠፈ ሐሳብ ላይ አትመራመሪ። ይልቅ ከስጋሽ ጋር ውበት እየሰፈርሽ ተመሳስለሽ ኑሪ። ሀቅ የተነፈገ የጥያቄሽ ቁስል ዘልቆ ቢሰማረ የረፍትሽን ውበት የምጣንቁምበት ምልክት የለኝም እንዲህ እንደ ዛሬ በዳንኪራ ምሽግ የማለለ ልቤ ደቆ ሳይሰባበር ጥንቱን ካምላኬ ቤት በሚጣፍጥ ፍቅር አገለግል ነበር። ጠብቄ ያኖርኩት ድንገት ቢደረመስ ተስፋ ሰገነቴ መለመን መጠበቅ መጥናት ቢጨርሰው ሰላላ ጉልበቴን ጌታዬን በድፍረት ጊዜ የሰፈርኩለት ህመሜን አስልቼ የዘገየለታ አነሳኋት ጌጤን ነጠላይን ትቼ ወዴት እንደሸሸ ከማን እንደሸሸ ባያውቅም ጠንቅቆ መዘርጋት ያመመው ተስፋ ቢስ መዳፌ ጨበጠ ብርጭቆ ለዘገየ መልሴ የህመሜ ካሳ መሸሽ ቢመስለኝም ያስታበየኝ ብርታት ከቤቴ ስወጣት ተከተለኝም የመኖራ ዳንኪራ ስር ጥዬ የምለማመነው በትላንት የችሎት ከገዛ ራሴ ጋር እንዳልሞገት ነው። ነፍሴ ተይ ነፍሴ ተይ ካጀብ ልደማመቅ እንዲህ ነበር ሽኮ ብለሻት ሞግቺኝ። አታላይ ስጋዬ ውበት ሲያደላድል ረስቶሻል አንቺን። ሀቅ የተነፈገ የጥያቄሽ ቁስል ዘልቆ ቢሰማኝም የእረፍትሽን ስፍራ የምጠቁምበት ምልክት የለኝም። ዓለም ዘበናይቱ ዓለም መለኝቱ! ትፈውስ ይመስል መነጠቅ ሕመሜን አስረስታኛለች። ክርስትና ስሜ ለካ የተማመነበት ውበትና ነዋይ አንግሶ ሲቀጣው፣ ሰው አምላኩን ሲተው ከሁሉ አስቀድሞ እራሱን ነው የሚያጣው። በታዘዝኩት መጠን እጆቼ ተስመው በተመረኩበት ብርታት ባልኩት ሁሉ ስውር ቸርነቱ ስለነበረበት ዋጋዬን አስቶ ያባበለኝ ሞገስ አልተከተለኝም ከኔ ጠፍቻለሁ ከትዝታሽ በቀር ምልክት የለኝም። አየሽ ያ ዳንኪራ አየሽ ያ ጨዋታ አየሽ ያ ብርጭቆ ያስፈነድቀኝ ምንባና ጸጸቴን ባንድ ላይ ደብቆ መጎዳቴን ላይ ክስ በየጥጋ ጥጉ አጀብ ካስለመነኝ እንኳን ጸጋ ሀብቴ በሰውነት ሚዛን እኔ ራሱ ማነኝ? በሞኝ አኩኩሉ ንዋይ በሸወደው ያድናቆት ወረፋ ይዳፈናል እንጂ ነፍስ ረፍት የለውም ሰው ከራስ ሲጠፋ። ማረፊያ ማረፊያ መዝሙረ ዳዊቴን መዝገበ ብርሃን ጥዑም ስብሃቴን መታዘዝ ያስጌጠው ንጽህና መልኬን የማሆይ ምርቃት የእንታ ቡራኬን ግልብ ባዶነቴን ዓለም ሰቀትተው ይህን ሁሉ ሰላም ስንት ልሸምተው። ለቁስልሽ መካሻ ምንም እንዳላጎል የማልኩልሽ ነፍሴ ታዘቢኝ እንግዲህ እንደ ጠላት አደን ስሳደድ ከራሴ ለካ ስሌት አልባ ህይወት ተመኔለሽ። ፍቅር ሳይዘል እየቸረ ባስመካኝ ብርታት ስር ስውሩ ሚዛኔ ክርስቶስ ነበረ። የተማመነበት ውበትና ንዋይ አንግሶ ሲቀጣው ሰው አምላኩን ሲተው ከሁሉ አስቀድሞ ራሱን ነው ሚያጣው። ማረፊያ ማረፊያ ውዳሴ ማርያሜ የክብር መጠሪያ የህይወት መጠሪያ ክርስትና ስሜ። ለውበቷ ሰግደው ሲሻሟት ቀሚሴን እርቃን የወደቀች ምላልብሳት ነፍሴን ናንዋይ ናውበት፣ ውበት ና ሞገስ ና ካባ ከዚህ ሁሉ ሙቀት ነፍሴ ስትራቁ ጥበብህ የትገባ ለዘገየ መልሴ የለቅሶ ካሳ መሸሽ ቢመስለኝም ያስታበየኝ ብርታት ከቤቴ ስወጣ አልተከተለኝም። ሽሽቴ መዘዙ ባለመዳኔ ላይ ቁስል ይደግሳል። ቀን የለህም ተብሎ የጊዜ ባለቤት እንዴት ይከሰሳል? ከሞቅታው መንደር ሁሉ ይሰግድለት ያ ንጉስ ብርጭቆ ከሀቅ ያጠፋፋል ከሕሊና ችሎት ጥያቄ ደብቆ። ነፍሴ ተይ ነፍሴ ተይ ስዘብተው ኖሬ ዘመን እያሰላው ተስፋውን ሳቃቅር ዛሬም ካንቺ ደጃፍ ይጠባበቀኛል የሸሸሁት ፍቅር ነው ከታመመ ስፍራ የመከራን ቁስል አንሽረው ከመድቀም ነይ ከረፍታችን ቤት ከትንሣኤ በፊት መስቀል